ማዘር ይቅርታ፣ እግሬ ስር መውደቅም ሆነ ማልቀሱ አያስፈልግም። እኔ በህይወት እስካለው ድረስ ቤቲን በጭራሽ ቤቴ ውስጥ አልቀበላትም። እባክሽ ልጄ፣ እባክሽ እንደው ማዘር ይሄ በቃ ተረጋጊ። እንዴት ልረጋጋ ሰኒ? እኔን እኮ ያናደደኝ የእናትየው ቤት መምጣት አይደለም እያሱ እየጎተቱ ይዞ መምጣት ነው እንጂ። እሺ ቆይ ምናልባት አስገድደው ቢሆንስ? አስገድደው ሰኒ? አስገድደው ነው ቤት ድረስ ሄዶ የጠየቃት? ይህ ልጽ ይብዛም ይነስም እኮ ቤቲ ክፉ ሰው ብትሆንም ድሮ ከኪራ ጋር ያሳለፉት የሆነ ታሪክ አላቸው። ሜ ቤለዛ ይሆናል እንዴ? ምንም ይኑራቸው ሰኒ፣ እኔ እኮ ትዝ የሚለኝ ስቃዬ፣ ጉዳቴ ብቻ ነው። ያቃለግን ን በቃ ተረጋጊ። እንደዚህ ሆንሽ ከቤት መውጣት አይለብሽም። ይጂና በተረጋጋ በተረጋጋሚ ሳዋሪ ሰኒ፣ ስለምንድነው? ወረው ሰውን እኮ የምታወሪው ስለማያውቀው ነገር ነው። እሱ ሁሉንም ነገር ያውቃል አይደል? እንደዚህ ምንም ነገር በጣም ተመስገን ነው። ሰው ተረጋጊ፣ ላይ ነበረሁን። ተረጋጊ ቤት ልትመጣ ነው። የበፊት ግሴ አይደለም ወደ ቤት ልትመለስ ነው ያለች። ጽናትማ ሚስቴ ናት። ቤቲ ቤት የምትመጣው ጭንቅላት አልክ ስላልክ ነው። ቤት አእምሮ ክላ ገብቶት ኦልሬዲ ያብዳለች። አሳዝና ባሉን እንዳለ በልሃ። እሷ ምን እንደረገች ታውቃለህ? ይኸውልህ እሷ ማለት ልጃችንን ያሳጣችን

ቡና እያፈላሽ እያለ በር ተንኳክቶ አልነበረ። ከዛ እኔ ሄጄ ስከፍት የሆኑ አሮጊ ሴትዮ ነበሩ፣ ማለቴ ትልቅ ሴትዮ ነበሩ እና ከዛ ኪራን ጥሪልኝ አሉኝ። ከዛ እንዳጋጣሚ ደግሞ ኪራ መጣ። ከዛ በቃ ምን እንደሆነ አላውቅም፣ ዝም ብለው ሲጨቃጨቁ ነበረ። ለምንድን ነው የሚጨቃጨቁት? እኔ እንጃ። ልጄ ታማለች ለአንድ ሳምንት አብረሃቱን ምናምን ሲሉን የሰሙት፣ አንድ ብትታመም ታዲያ ኪራ ዶክተር አይደለም? ምንድን ነው የምትለው? እኔ እንጃ ብቻ ልጄ ወይ አንተ ጋር ትምጣ ወይ ደግሞ አንተና ሲሉን የሰሙት። አይ በቃ አጣርተሽ ስላልሰማሽ ሆነ እንጂ ኪራ እንኳን ቤቱ የሚመጣ ዘመድ የለው። እኔ እንጃ እንግዲህ ወይ አጣርቼ ስላልሰማ ይሆናል። ግንበር ላይ ተለጥ- ሰላም ሰላም ውድ እና የተከበራችሁ የቻናል የቤተሰብ ወይ ሰላማችሁ በዘ ተተረፍረፍ እይበልልኝ ጽናት ክፍል ሰማንያ ዘጠኝን ይዘን ከቸች ብለናል ላይክ ሼር ሰብስክራይብ እያደረጉ ቤተሰብ ይሁኑ ቤቲስ ቤት ትመጣለች ወይ ጽናትስ ትቀበላታለች ወይ ከባድ ነው የሚሆነው ለጽናት እስቲ እንግዲህ አብረን የምናየው ይሆናል። ኬራ ራሱ እናቅሏል። የራሱ ስራ ጸጸቱን አልቻለውም። ቢጸጸትም ደግሞ የራሱ ስራ ነው። ዛሬ ላይ የቤቲ እናት እንዴት ልትመጣ ቻለች? ጽናትን ሊጎዷት ነው ወይስ ምን ሊረዷት? ጽናት ዳግመኛ መሰበር የለባትም የምትሉ ላይክ ሸር፣ ሰብስክራይብ ያረጉ በረታቱን ቤቲ በመምጣቷ ማነው ደስተኛ የሆነው ቤቲ መምጣት የለባትም ነበር የምትሉስ ኮሜንት አሳውቁኝ ጥሩነት አሁን ነው የሚታዩት ቆይ የልጆት ስራስ ልጄ ልትሞት ብኝ ነው እህት፣ የለ አዎ፣ ልጅም እናትም አንድ ናችሁ። ስለ ራሳችሁ ሕይወት ብቻ ነው የምታስቡት። ኬራተው እንጂ ሌላው ቢቀርብ በእድሜ እናት አልሆነም። እባከል ልጅ፣ እባከል እና እድሜ እየቆጠሩ የሚያስከብር ስራ ካልሰሩ እኔ ምን ላድርግ። እኔ የተከበርኩ ነበርኩ፣ ግን ልጅ የማይሆን ሰው አፍቅራ ወይ ከእድሜዋ አልሆነች ወይ ከጤናዋ አንገቴን አስደፋችኝ። ለዛ ነው እንደዚህ አንተ ጋር ቁጭ ብዬ አንተን የምን ለማመጠ ለልጅ ስል እባከልጭ እባክ፣ አይመለከተኝ። እኔም በእሷ በጣም ተሰቃ ልጄ ለአንድ ሳምንት እኮ ነው መድኒቷን እስከምጨርስ። ከዛ በኋላ ወይ ብስባት አልወይ ትድናለች። እባክ ተለመኔ ልጅ እባክ፣ እች ትሰምኛለሽ። ያችን ሴጣን መቼም መቤት ያላስገባት ሚስቴ በእሷ እጅ ስንት ጊዜ ተበድላለች። ይህ ቅርባዎች ልብል ትልቅ እኮ ነው ልጄ። እባክ እና የእኔ ጽናት ይቅር ትላለች። ና ደጋግማ ደጋግማ መሰበር አለባት። እሺ፣ በቃ ሁሉም ይቅርና፣ እኔ ጋሁን እኔ ቤት ሁን። እባክ፣ ችግሩ እኮ ከቤቱ ሳይሆን ከልጅሽ ባለፈው፣ አያታት የለ እንዴት እንደሆነች። እንኳን አንተን ልትጎዳ አደለም አሁን በክፉ አይኗ እንኳን አታይህም። እባክ፣ ልጄ በእኔ ሆነብህ። እባክ፣ አሁን ያው እዚህ ሰው በተሰበሰበበት መጨቃጨቁ እፍረት ነው። እባክህ፣ ልጄ፣ እባክ፣ እባክ፣ እራራለኝ። እባክ፣ እባክህ ልለምን። እሺ፣ በቃ አስብበታለሁ። እሺ፣ ተባረክ በጣም ነው የማመሰግነው። የላይኛው ይስማ። እሺ ልጅ የሆነ ነገር ይመስላችኋል እስኪ፣ ለአንድ ደቂቃ ቆም ብለው ያስቡት። በእኔ ቦታ የእርስዎ ልጅ ቤቲ ብትሆን ኖሮ ምን ያደርጉ ነበረ? ኪራ፣ በቤቲ በኩል ያለኝን አቋም አለማወቅህና እዚህ ድረስ የተሻለ ነገር አገኛለሁ ብለህ መምጣትህ በጣም አሳዝኖኛል። ጽናት ከጠበኩት በላይ ስሜት ይሆናለሽ ልበል። እኔ እንደዚህ ስትሆን አይቻት አላቅ። እንደውም እሱ ሆና ነው እንጂ ቤቲ እንዳደረገቻት ነገር ቢሆን እዚህ ቤት ባላስገባቻት ነበር። ሄጄልያት አይዞት፣ በቃ ማዘር፣ ቀን ሲጥል ፈራጁ ብዙ። ምን ላርግ ብለች ነው ልጅ፣ በስተርችና የሶፊት ገረፈኝ፣ የሶፊት ጠበሰኝ አይዞት በቃ፣ አያሳስብም። የሆነ መላ እንፈልጋለን። እኔም እኮ ልጅ ድና ልኝ እፎይ ትላለች ብዬ ነው እንጂ የእናት አንጀት ሆነብኝ። ኮሆነ ያልቆረጠልኝ ምን ላድርግ ብለሽ ነው። አይዞት በቃ ማዘርዬ። እናቴ እባክሽ እንዴት አላለቅስም። ልጅ ሴት ማለት ለእኔ ምን ማለት እንደሆነች በደንብ ታውቃለሽ አይደል እንዲ እውቀለሁ እኮ አታውቅም። ብታውቅማ ኖሮ እናትዬው እንደዚያ ብኝ ባልመጣ ነበረ። እሺ ምን ላድርግ? ከትላንት ጀምሮ መግቢያ መውጫ ሳጣችኝ እና ምንድን ነው የምትለው? ቤቲ በጣም አሟታል። አሟታል እና እስኪሻላት ድረስ ማለቴ የሆነ ቴራፒ ጀምራ ለአንድ ሳምንት ያህል አብራት ሁሉ ነው የሚሉኝ። አይሆንም። እንደውም በዚህ ክፋቴ ፈጣሪ የሚያዝንብኝ አይመስለኝም። እኔ እኮ እሱ ነው ያልኩት እሷን ጽናት ለውራት፣ እሷ ሽ ትለኛለች? ብላ ጊራ በቃ አሁን በሰላም አስወጣል። በቃ ጊራ፣ እኔ ከዚህ በኋላ ቤቴን ማየት አልችልም። እሺ፣ ግን አልዋሸሽ፣ እንደዛውና ሰዓት አዘንኩላት። አይታት ነበራ? አዎ ትላንት አግኝቻት ነበር። አረ፣ እና ነገሩን ከጨረስኩ በኋላ ነው ወደኔ የምትመጣው። አረ እናቴ፣ እንደዛ አይደለም እግሬ ስርታ ደፍታ ስትለምነኝ ምን ላድርግ እናቴ ትሆናለች ነው አይደል? እሺ ጽናቴ፣ እስኪያስቢው አንዲት እናት እግርሽ ስር ተደፍታ ስለምንሽ፣ በቃ እናቴን አስታውሰች። ለነገሩ ልክ ነህ። እኔ እናት ስለሌለኝ ያ ስሜት እንዴት እንደሆነ አላውቀውም። እኔ እንደሱ ማለቴ አይደለም ጽናቴ። ቲ ሲ ኧረ እኔ ምን አይነት አጣብኝ ውስጥ ነው የገባሁት? ተቀበላችሁ የቻናላችን ቤተሰቦች፣ ቤቲ አምሮባታል። ኬራም ዲንግ ጦቁሟል። ምንም አላለም። ዲ ከሚዲያው ራቀ ብላ ወፍራ ነው የመጣችው ቤቲ? ያው ተንኮሏ ነው ያለው ወይስ ቀይራ ነው የመጣችው ቤቲ? እርግጠኛ ቤት ጽን ትጎዳታለች። ቤቲ ወዴ ቤት መመለስ የለባትም ነበር።